እንኳን ለ116ኛው የኢትዮጵያ ፖሊስ ቀን በሰላም አደረሰ። ኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎሽ የተገነባ ሰራዊትና ተቋም ነው። ስለዚህ ኢትዮጵያውያን በዚህ ሰራዊት ውስጥ እናገኛቸዋለን፣ ሁሉም የኢትዮጵያን ብሔሮችና ብሔረሰቦች የሀገራችን የተቋም ግንባታ ስራ ስንነጋገር ተቋም ተገንብቷል ብለን ምስክርነት ልንሰጥ ከሆነ በተጨባጭ የኢትዮጵያ ፌዴራል ፖሊስን በምሳሌነት ብጠቅስ ማጋነን ስለማይሆን፣ ይህን የጀመራችሁትን ስራ አጠናክራችሁ እንድትቀጥሉ፣ የተቋም ግንባታ ስራችሁን አጠናክራችሁ እንድትቀጥሉ አደራ ለማለት ትፈልጋለሁ። አገራዊ ለውጥ ከመጣ በኋላ አገራዊ ለውጡ እና ክቡር ጠቅላይ ሚኒስትራችን ወደ ኃላፊነት ከመጡ በኋላ በፌዴራል ፖሊስ ውስጥ ትልቅ ለውጥ ተመዝግቧል። ይህ በአይን የሚታይ ነው። ዝም ብሎ ለንግግር የሚደረግ አይደለም። ስለሆነም የሴኪሪቲ ሴክተር ሪፎርም የሚባለው ተግባራዊ ሲደረግ አንዱ የሴኪሪቲ ሴክተር ሪፎርም ተግባራዊ ከተደረገባቸው የጸጥታና የደህንነት ተቋማት ውስጥ አንዱ የፌዴራል ፖሊሳችን ነው። ስለሆነም የሴኩሪቲ ሴክተር ሪፎርም መሬት በማስነካት አንበሳውን ድርሻ የተወጣ ተቋም አለ ከተባለ የፌዴራል ፖሊሳችን ስለሆነ፣ በዚህ በኩል የሰራችሁ ስራ ክቡር ኮሚሽነር ጄኔራል በጣም ልትኮሩ ይገባችኋል። የሚቀር ነገር ሊኖር ይችላል፣ ግን በጣም ልትኮሩ ይገባል የሚል ሀሳብ አለ። ሰራዊቱ ሲገነባ በተለይ ባለፉት የለውጥ ዓመታት በአመለካከቱ የተስተካከለ የማንንም አቋም የማይደግፍ የፓርቲ ወይም የሌላ ውግንና የሌለው እንዲሆን ተደርጎ የተቀረጸበት መንገድ የሚገርም ነው። ሰራዊቱ አቅሙ በየጊዜው እያደገ መጥቷል። በመሳሪያ፣ በቴክኖሎጂ፣ በሰው ሀብት አመራሩ ብቃቱ እየጨመረ መጥቷል። የሰራዊቱ አመራር ብቃት በየጊዜው ከላይ እስከ ታች ድረስ እየጨመረ የመጣ መሆኑን ማየት ይቻላል። ይሄ በስራ የመጣ ነው። ዝም ብሎ አይደለም። የታጠቀው ትጥቅ በየጊዜው እየተሻሻለ በየጊዜው እያደገ የመጣ ምርጥ የፖሊስ ተቋም በአፍሪካ ገንብተናል ብለን ስንናገር ለመናገር ብቻ አይደለም፣ በተጨባጭ የተደረገ እየተደረገ ያለ ስለሆነ ማለት ነው። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ማሳያ ነው። ኢትዮጵያ ፌዴራል ፖሊስ ከአፍሪካና ከዓለም ሀገራት ጋር ያለው ግንኙነትም የሚገርም ነው። የኢትዮጵያ ፌዴራል ፖሊስ ትምህርት የሚማሩበት በሰብአዊ መብት ስሙ ይነሳ የነበረ ማዕከላዊ የሚባል ማጎሪያ ከፍቶ ሰው ሰውን ያሰቃይ የነበረ፣ በሰብአዊ መብት ጥሰት ይታማ የነበረ፣ ዛሬ የቴክኖሎጂ ምሳሌ፣ የወንጀል መከላከል ስራን ሳይንሳዊ በሆነ መንገድ በጥበብ በመምራት የሚጠቀስ ተቋም በነገራችን ላይ ክቡራንና ክቡራት፣ ኢትዮጵያ ውስጥ የሽብር ስጋት ስለሌለ አይደለም። ኢትዮጵያ ውስጥ ሽብር ለመፈጸም ሽብርተኞች አምስት ስድስት ጊዜ ማሰብ ስላለባቸው ነው የሽብር ድርጊት የማይፈጸመው እንጂ የማይሞከር ሙከራ የለም። ነገር ግን የወንጀል መከላከል ስራችን በአግባቡ ስለሚሰራ፣ በጥንቃቄና በዲሲፕሊን በሀገር ፍቅር ስሜት የሚሰራ በመሆኑ ትርጉም ያለው ባለፉት ሰባት ዓመታት ትርጉም ያለው የሽብር ስራ በከተሞቻችን በተለያየ በተቋሞቻችን ሲፈጸም አይስተዋልም። ይሄ ደግሞ የሰራዊቱ ስራና ውጤት ነው። በተለይ ደግሞ ከሌሎች የጸጥታ ተቋማት ጋር ያላችሁ ቅንጅት፣ ከኢንሳ ጋር ያላችሁ ቅንጅት፣ ከመከላከያ ሰራዊታችን ጋር ያላችሁ ቅንጅት፣ ከአርቲፊሻል ኢንቴሊጀንስ ጋር ያላችሁ ቅንጅትና ከሌሎች የጸጥታ ተቋማት ጋር ክልሎችን አቅም ለመገንባት የምትሄዱበት ጥረት እውነት ለመናገር ትልቅ ነው። የክልሎች አቅም በመገንባት በኩል የፌዴራል ፖሊስ እየወሰደ ያለው ነገር ትልቅ ስለሆነ ይሄን አጠናክራችሁ መቀጠል እንዳለባችሁ በዚህ አጋጣሚ ላሳስባችሁ እወዳለሁ። ህገ መንግስታዊ ስርዓቱ ለአደጋ እንዳይወድቅ ፌዴራል ፖሊስ ብዙ ዋጋ ከፍሏል። በታሪክ አጋጣሚ በነበረን የአመራር ስምሪት ፌዴራል ፖሊስን መርቼ አዋግቼ ስላየሁት የከፈለውን መስዋዕትነት ከኔ በላይ የሚመስክርለት ሰው የለም። ስለሆነም ብዙ ጓዶች የኢትዮጵያ ህገ መንግስት ለአደጋ እንዳይወድቅ፣ ሀገራዊ አንድነታችን ለችግር እንዳይወድቅ ዋጋ ከከፈሉ ከጀግናው የሀገራችን መከላከያ ሰራዊት ጋር በመቀናጀት በመተባበር አንድ ላይ በመሆን ዋጋ የከፈለ ተቋም ነው። ስለሆነም አሁንም ይህን አጠናክሮ በመቀጠል የሀገራችንን ህገ መንግስታዊ ስርዓት ተጠናክሮ እንዲቀጥል የጽንፈኞች ያለ ምርጫ የመንግስት ስልጣን ለመቆጣጠር የሚፈልጉ ኃይሎች የሚያስቡትን ህልም ያመከነ ተቋም ስለሆነ ይህን አጠናክሮ መቀጠል እንዳለበት በዚህ አጋጣሚ ልገልጽ እወዳለሁ። የወንጀል መከላከል ስራችን ሰብአዊነትንና የዜጎችን ዴሞክራሲያዊ መብት የወንጀል ምርመራ ስራችን ሰብአዊነትን የጠበቀ እንዲሆን ያደረጋችሁትን ለውጥ ሁሉም ሰው የሚመሰክረው ስለሆነ ይህን አጠናክራችሁ እንድትቀጠሉ በዚህ አጋጣሚ ያደራ ለማለት እፈልጋለሁ። ይሄ አሁን የመጣው ስራና እየመጣ ያለው ለውጥ ዝም ብሎ የመጣ አይደለም፣ የአመራር ውጤት ነው። ክቡር ኮሚሽነር ጄኔራሉ እና ምክትል ኮሚሽነር ጄኔራሎች፣ በየደረጃው ያላችሁ የፖሊስ ከፍተኛ አመራሮች ያላችሁ መናበብ ለሌላው ሴክተር ምሳሌ የሚሆን ስለሆነ ይሄን አጠናክራችሁ መቀጠል መቻል እንዳለባችሁ በዚህ አጋጣሚ ላሳሰባችሁ እወዳለሁ። ክቡራትና ክቡራን እንኳን ለ116ተኛው የኢትዮጵያ ፖሊስ ቀን ሁላችንንም አደረሰን አደረሳችሁ። ኢትዮጵያ ፖሊስ ትልቅ ተቋም ነው። ላለፉት 116 ዓመት በተለያዩ ስርዓት ውስጥ የራሱን ሚና ተጫውቶ አልፏል። እንግዲህ በ21901 ሚያዚያ 29 ቀን ፖሊስን የሚመስል አደረጃጀት ሲቋቋም ዛሬ ላይ የምንሰራውን የህግ ማስከበር ህግና ስርዓትን የማስጠበቅ ሂደትን የያዘ የያዘና ያም ተያይዞ እዚህ የደረሰ ነው። በዓለም ላይ በ1829 በእንግሊዝ ሀገር ሮበርት ፒል በሚባል ሰው የመጀመሪያው ዘመናዊ ፖሊስ አደረጃጀት የተጀመረበት ጊዜ ነው። ኢትዮጵያም ትልቅ ታሪክ ያላት ሀገር ስለሆነች በየዘመናቱ የየራሳቸው ህግና ስርዓት የሚያስከብሩበት ስርዓት ነበራቸው። ነገር ግን ፖሊስ ዘመናዊነትን ይዞ በአዋጅ የተቋቋመበትን ነው፣ 1901ን መነሻ አድርገን የወሰድ ነው። ዛሬም በዚህ ሲምፖዚየም ገና መጎብኘት ስንጀምር መነሻ አድርገን የምናየው ከዛ ይሆናል ማለት ነው። ለዚህ ባለፉት 116 ዓመታት ፖሊስ በየደረጃው ስራዎቹን ሲሰራ በየስርዓቱ ደግሞ ስርዓቱን እየተከተለ የሀገሪቷን ህግና ስርዓት ሲያስከብር አሁን ላይ ለ2017 ደርሷል። እስከ 2010 ያለውን በጉብኝት የምታዩት ይሆናል። እኔ አሁን ትኩረት ሰጥቼ የማነሳው ከ2010 እንደ ሀገራችን ለውጥ ተደርጎ መንግስት ተቀይሮ ይህ የለውጥ መንግስት ከመጣ በኋላ ትልቁና ዋናው ትኩረት የነበረው የሴኩሪቲ ሴክተር ሪፎርም ማድረግ ነው። ለዛም የጸጥታ ተቋማት፣ የደህንነት ተቋማት፣ ሀገር መከላከያን ጨምሮ የፍትህ ተቋማት ሪፎርም ማድረግ ስላለባቸው በዛ ሪፎርም ውስጥ የኢትዮጵያ ፌዴራል ፖሊስ የሪፎርሙ አካል እንዲሆን እና በተለይ ባለፉት 30 ዓመታት የነበረበትን ችግር በጥናት በማስደገፍ የኢትዮጵያ ፖሊስ ዩኒቨርሲቲ ጥናቱን እንዲያጠናና የራሱን ችግር በራሱ መለየት እንዲችል በማድረግ ነው ሪፎርም መስራት የተቻለው። በዚህ ሪፎርም ውስጥ ለአብነት ለማንሳት የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል መርህን የተከተለ እና እያደገ የሚሄድ የራሱ የሆነ የመከላከል ስርዓት ያልነበረውን ስርዓት እንዲኖረው በማድረግ ወንጀል መከላከል ህብረተሰብ አቀፍና መረጃ ምር ኮሚኒቲ ፖሊሲንግ ኢንቴሊጀንስ ሊዝ ቤዝድ ክራይም ፕሪቬንሽን ሞዴል በመከተል እንደዚሁ፣ የወንጀል ምርመራችን ሁላችንም እንደምናውቀው ከለውጡ በፊት በማዕከላዊ ወንጀል ምርመራ በሚል ስያሜ የሰዎች ሰብአዊ መብት ፍጹም የሚጣስበት እና ሁላችንም አንዱ የለውጥ አካል የመንግስት የለውጥ አካል የነበረ የሰብአዊ መብት ጥሰት በተግባር ሲፈጸምበት የነበረ አደረጃጀት ስለነበረ፣ የወንጀል ምርመራ ስራችንንም ሰብአዊ መብትን ያከበረ በህግና በስርዓት የሚሰራ የሙያ ብቃት ያለው በቴክኒክና በታክቲክ የተደራጀ እንዲሆን በለውጡ በቁርጠኝነት በመሰራቱ ማስረጃና መረጃ መር የወንጀል ምርመራ ሞዴልን በመከተል አሁን ላይ በዓለም አቀፍ ተቋማትም በቀጠናውም በሀገራችንም በተለያዩ የሰብአዊ መብት ተቋማት ጭምር ምስክርነትን ያገኘና የሰብአዊ መብትንና ሙያን ያከበረ ምርመራ ስራዎችን መስራት የሚያስችል ስርዓት መከተል ተችሏል ማለት ነው። እንግዲህ እንደምታውቁት የሀገራችን አንጋፋ የሆነው አካዳሚክስ ተቋም ከአዲስ አበባ ዩኒቨርሲቲ ጭምር ቀዳሚ የነበረው አባዲና ፖሊስ ኮሌጅ በ1939 ነው የተመሰረተው። ይሄ ተቋም በጣም ለረጅም ጊዜ ከነበረበት ብዙ ፈቀቅ ሳይል ስልጠና ስርዓቶችን፣ የትምህርት ስርዓቶችን አማክሎ መምራት በማይችልበት ሁኔታ ስለነበረ በሪፎርሙ አንዱና ዋናው የስልጠናና ትምህርት ስርዓትን መምራት እንዲችልና ከነበረበት ረጅም ጊዜ ከኮሌጅነት ከዛም የዩኒቨርሲቲ ኮሌጅነት አሁን በሪፎርሙ የሙሉ ዩኒቨርሲቲነት እውቅና ተሰጥቶት በጣም ብዙ አዳዲስ ትምህርቶችን ያስተዋወቀበትና በቅርቡም የፒኤችዲ ፕሮግራም ሊጀምር የተቃረበበት ደረጃ ላይ ደርሷል። በትንሽ ቁጥር ሲቀበል የነበረው ዩኒቨርሲቲያችን ዛሬ በአስር ሺዎች ማሰልጠንና ማስመረቅ የሚያስችል አቅምን ፈጥሯል። እንዲሁ የኢትዮጵያ ፖሊስ በዓለም አቀፍ ደረጃ በጣም ስመጥር የሆነ በብዙ መልኩ የሚታወቅ የነበረ ነገር ግን በብዙ መልኩ ደግሞ ወደ ኋላ የተመለሰበትን የውጭ ግንኙነትና አጋር ስርዓታችንን በማሳደግ ዛሬ ላይ በሁሉም ኮንቲነንት በሚባል ደረጃ ትልቅ ስም ያለው በሪፎርም በመስራቱ ለሌሎች ምሳሌ የሆነና አሁን ላይ የቴክኖሎጂ አቅሙን በማዘመን ብዙ አገራት የማይታዩ ለምሳሌ በአፍሪካ የመጀመሪያ የሆነውን አፕ በማበልፀግ ለአፍሪካ ወንድሞቹ ያበረከተ፣ እንደዚሁ ደግሞ የወንጀል መከላከልና ምርመራ አቅሙን በቴክኖሎጂ ያበቃ የኮማንድ ኮንትሮል ሴንተሩ ሀገራችንን በተለይ አዲስ አበባ ከተማን በሙሉ አቅም በቴክኖሎጂ መቆጣጠር የተቻለበትና ከዛም ባለፉ ቦታዎች ላይ ተጨማሪ ቴክኖሎጂዎችን በመጠቀም የጸጥታ ስራዎችን መስራት የሚያስችል አቅም የፈጠረ የኮሚኒኬሽን ጋጀቱም ዲጂታል እና እንክሪፕትድ የሆነ በጣም ዘመናዊ ያደጉ ሀገራት የሚጠቀሙበትን የኮሚኒኬሽን አቅም የያዘ እና ዛሬ ላይ ዓለም አቀፍ ተወዳዳሪ ሆኖ በሚሰራቸው ሥራዎች ለሀገራት ጭምር እያበረከተ ያለ ተቋም መሆን ችሏል። የፎረንሲክ አቅማችንም ብዙ ጊዜ በሰብአዊ መብት ጥሰት የምንታወቅበት የምርመራ አቅማችን ጉልበትን ስለሚጠቀም ያንን ባስቀረና የቴክኖሎጂ አቅምን መጠቀም በሚያስችል መልኩ ዘመናዊ ፎረንሲክ ማዕከል ተገንብቶ ስልጠናንም ምርመራንም በአንድ ቦታ ላይ ማካሄድ በመቻላችን አሁን ላይ ትላልቅ የፎረንሲክ ምርመራዎችን በራስ አቅም የምንሰራበት ለምሳሌ ዲኤንኤ ምርመራ እስከ 2014 ድረስ ኢትዮጵያ እንደ ሀገር ዲኤንኤ መመርመር የማትችል ሀገር የነበረች፣ አሁን ፖሊስ በሙሉ አቅሙ የዲኤንኤ ምርመራ በሀገር ውስጥ የሚሰራበትና እነዚህንም ስራዎች ለጎረቤት ሀገራት ጭምር አሁን አገልግሎት መስጠት የጀመረበት የጎረቤት ሀገራት የፖሊስ መኮንኖችን በእኛ ዩኒቨርሲቲ እና ተቋም እያሰለጠን ያለበት ደረጃ ላይ ደርሰናል። የሎጂስቲክስ አቅማችንም በጣም ያደገ ትላልቅ ትጥቆች ባለቤት የሆነበት ብዙ ለፖሊስ እንደ ሀገራችን ብርቅ የነበሩና ባደጉ ሀገራት የፖሊስ ተቋማት መናያቸውን ዘመናዊ ተሽከርካሪዎችንና ቴክኖሎጂዎች እንደዚሁም ትጥቆችን አሁን ላይ እኛም ለሌሎች ብርቅ በሚሆን መልኩ አደራጅተን መጠቀም የጀመርንበትና ትላልቅ ስኬቶችን ያስመዘገብንበት ሆኗል። እንግዲህ እነዚህን ሁሉ ስራዎች የምንሰራው የወንጀል መከላከል አቅማችንን በከፍተኛ ደረጃ ለማደራጀትና ለማብቃት ነው። ሀገራችን ላይ በ1947 ዓ.ም ነው የፈጥኖ ድራሽ የተመሰረተው በፖሊስ ውስጥ በ1947 የፈጥኖ ደራሽ ሲመሰረት ቁጥሩ እምብዛም አልነበረም፣ ግን ጠንካራ የነበረ በወቅቱ ካለው ከሀገር መከላከያ ጋር ተቀናይቶ የሀገርን ሰላምና ደህንነት ሉዓላዊነት የሚያስከብር በጣም ስመጥር የሆኑ እንደነ ጀራል ታደሰ ብሩን አይነት አመራር የነበረው ተቋም ነበር። ከዛም በላይ ሁላችንም እንደምናውቀው የሳውዝ አፍሪካ የነጻነት ታጋይ ክቡር ኔልሰን ማንዴላን ጭምር ያሰለጠነ የፈጥኖ ድራሽ ማዕከል ያለው የፖሊስ ተቋም ነው ማለት ነው። ለዚህ ነው ኢትዮጵያ ፖሊስ ታሪካዊ ተቋም ነው፣ አንጋፋና ታላቅ ተቋም ነው የምንምልበት ምክንያት እንደነዚህ ትላልቅ ስራዎችን የሀገርን ክብር የሚያስጠብቁ ስለሰራ ነው። ለዚህ ዛሬም ላይ በጣም ያደገ የፍጥኖ ድራሽ ኃይል መመስረት ችለናል። ከዛ ውጪ በሀገራችን የመጀመሪያ የሆነውን የኮስታል ጋርድ ፖሊስ ዲፓርትመንት መመስረት ችለናል። ከዘመናዊ ጀልባ ጋር በቅርቡ የዳሴ ግድባችን የሚያልቅ ስለሆነ ያንን በማከለ መልኩ ስምሪት መውሰድ የሚችል ተቋም መመስረት ችለናል። እንደዚሁ ተቋማትንና የኢንዱስትሪ ማዕከላትን የሚጠብቅ የኢንዱስትሪ ፖሊስና የሀገራችንን ዩኒቨርሲቲዎች የመማር ማስተማር ሂደት ሰላማዊነት ለማረጋገጥ የዩኒቨርሲቲ ፖሊስ ዲፓርትመንት መስርተን አሁን ላይ እንደምታውቁት በመላ ሀገራችን የሚገኙ ዩኒቨርሲቲዎች የመማር ማስተማር ሂደታቸው በጣም ሰላማዊ በሆነ መልኩና ቤተሰብም ልጆቹን አምኖ ወደ የትምህርት ቤት የሚልክበትን እድልና ሰላም መፍጠር ችለናል። ከዛ ውጪ አንጋፋው የኢትዮጵያ አየር መንገድ ዛሬ ላይ በአፍሪካም በዓለምም ተወዳዳሪና በጣም ትልቅ አቅም የፈጠረን አየር መንገድ የኢንተርናሽናል ፍላይት እና እንደዚሁ ደግሞ የዶሜስቲክ ፍላይትን አጠቃላይ የአቪዬሽን ፖሊስ ዲፓርትመንት መስርተን የአየር መንገድን ሰላምና ደህንነ በማስጠበቅ ሀገራችን ላይ ጠንካራ ተቋም እንዲሆን ማድረግ ተችሏል። በአጠቃላይ የሀገራችንን ሰላምና ደህንነ ለማስከበር የኢትዮጵያ ፌዴራል ፖሊስ፣ የክልል ፖሊሶች፣ እንደዚሁ ደግሞ ጀግናው የሀገር መከላከያ ሰራዊት በመቀናጀትና በብዙ መልኩ የህይወት መስዋዕትነት በመክፈል የሀገራችንን ሰላም ለማጽናት የበኩላችንን ሚና መወጣት ችለናል። በቀጣይም አጠናክረን የምንቀጥል ይሆናል። እንደዚሁ ደግሞ በዓለም አቀፍ ተቋማት እንደ ኢንተርፖል ባሉ ድርሻውን በማስፋት የሀገራችንን የቀጠናችንና የአህጉራችንን ሰላምና ደህንነት፣ የህግ የበላይነት፣ ሰብአዊ መብትን ያከበረ የምርመራ አቅም በመገንባትና ሞዴል በመሆን ድርሻችንን የምናስቀጥል መሆኑን በዚህ አጋጣሚ ቃል ለመግባት ነው። ኢትዮጵያ ውስጥ እውነተኛ ኢትዮጵያዊ ተቋም ቢኖር አንዱ የኢትዮጵያ ፌዴራል ፖሊስ ነው ለማለት ነው። አመሰግናለሁ።